አብስታውቅ አስተብረ ሁለቱ ባይታዊ ብንያም ከቤቱ በወጣ ጊዜ እነዛ የእውቀት በረሃ፣ አንበሶች ተማሮች ሰገዱለት። ለሰሜው ባይታዊ የበቃ ባይታዊ ሲወጣ ሁሉ አራዊቱ ሁሉ አንበሳውም ነብሩም ሁሉ በእግሩ ነው የሚሰግድለት። እንኳንስ ለባይታዊው ነቢዩ ዳንኤል ወስደው ከዛ ከባቢሎን ከአንበሳ ጉድጓድ ቢጥሉት ቆልመም ቆልመም ብሎ ከእግሩ ነው የሰገዱለት። እና ለዚህ ለባይታዊ አንበሳ ይሰግድለታል። ወርቅ ደግሞ ዛሬ ተማሮች ተማሮች ደግሞ ዛሬ ለዛ ሰገዱለት ብለ ከብንያም ዛሬ መወደስን ተማሮ ማለት ነው። እድበል ባይታዊ ብንያም አመይ ወፅ በብየቱ አርዲት አናብስታው ከአስተብረ ኩሎቱ

ዘሙሴ የሙሴ እሳት የሙሴ እሳትን የሙሴ እሳትን አውፃ ላይለጽ ዘዘሪ እጽ ሙሴ ዛብርሃም ሙሴ እንጨትን ያየ ሙሴ የሙሴ እንጨት ከሙሴ እንጨት ዛብርሃም የአብርሃም ስደት ጠንቋይ ንእሳትን ሰዓት ከሙሴ እንጨት አወጣ። አሃዘይ ዋንሳ አሃዘይ ዋንሳ አሃዘይ ዋንሳ ብነ ዳንኤል ግሩም ዘገዳም ዘገዳም ዱርዬ ዱርዬን የሚያስፈራራ የዳንኤል ደንጃ የዳንኤል ደንጃን ዱርዬ የዳንኤል ደንጃን ዱርዬ ዱርዬ አንስቶ ያዘ አንስቶ ያዘ። ያ ዱርዬ፣ ዱርዬ፣ ዱርዬ ስደት፣ ዱርዬ ስደት የዳንኤል ደንጃን አንስቶ ያዘ። ምን ፍኖዘ ግብፅ ክፍለ ክፍለ ሮም የሮም ክፍል፣ ኢየሩሳሌም ኢየሩሳሌም ክፍል፣ ግብፅ ከግብፅ ጎዳና ይቅትሎ ዮሴፋሃ በብለ ዳንኤል ማለም በዛ በመምህር ዳንኤል ደንጃ ዮሴፈን ይገለው ዘንድ የዳንኤልን ደንጃ አንስቶ ያ ዱርዬ ስደት፣ ዱርዬ ስደት አንስቶ ያዘ። ለሰም እንግዲህ ያችን ከእንጨት ላይ እሳትን አወጣ ብለሃል። ለሰም ጠንቋዩ፣ ጠንቋይም ሳይሆን ማንኛውም ገበሬ ከእንጨት ላይ ያወጣል፣ ከእንጨት እሳት ይወጣል። ሁሉም ተማሪዎችም እኛ ድሮ በእንጨቱ ላይ እያማታን እያወጣነ ሳት ስናጣ ስናነድ ነበርነ። ሰም ሰም እሳትን ከእንጨት ላይ አወጣ ብለሃል። ወርቅ ደግሞ ዛሬ ስደት እጽ መቤታችን ነድ ጌታ ነው ይዟቸው ተሰደደ ማለት ነው። እንጨትን ያየ ሙሴ እጽ ብሎ ሙሴ መሰለ የሙሴ እንጨትን እንጨትን ያየ ሙሴ ከሙሴ እንጨት አወጣ ሙሴ እጽ ብሎ ከመሰረት እመቤታችንን ይዟ ተሰደደ ማለት ነው። እሺ እንታ ያጠልላ ዝናም ዝናም የሚያለመልማት በረሃ ሰም ለዝናም የሚያለመልመው በረሃ ወርቅ ደግሞ ዝናም ጌታ የሚወለድባት ገዳም እመቤታችን ከዛ ከገዳም ከበረሃ አንበሳ የሚያቃጥለው እሳት፣ አዎ ከበረሃ ላይ ቋያ ይነሳል ነፋስ በመጣ ጊዜ ለሰም ለወርቅ ደግሞ ከበረሃ የሚያቃጥላት ብለህ ደግሞ የአንበሳ የሚወለድባትም ቤታችን ማለት ነው በገዳም ዛ ከመዛ በእዝራ ገዳም የሚጮህ አንበሳ ሰም፣ በበረሃ የሚጮህ አንበሳ ወርቅ ደግሞ በገዳም በእዝራ ገዳም ላይ የሚወልድ ጌታ ማለት ነው። ጌታ ቸልቸል የሚልለት ዝራ ሰም ቸልቸል ብሎ ሳይበላ የሚቀረው ወርቅ ደግሞ አንበሳ ተብሎ የሚመሰልለት ዝራ ማለት ነው። አንበሳ ዝራ ያ የሚያቃጥለው እሳት ብልሃል ሰም አንበሳ ማለት ሲታከክ ወይም ደግሞ እንትን ያለውን ያቃጥላል፣ በበረሃ ቋያውን ወዲያ ወዲህ ሲያደፈርስ። ወርቅ ደግሞ ዛሬ ጌታ የሚወለድባት እንደቤታችን ማለት ነው። እሺ አሀዘሂ ዋንሳ እብነ ዳኤል ያ ዘገዳም ዘገዳም የገዳም ዱርዬ የገዳም ዱርዬ ስደትን የሚያስፈራ ደንጋይ የዳንኤል ደንጋ ሰም ዱርዬን የሚያስፈራ ደንጃ ብልሃል። በዚህ ደንጃ ይገለኛል ብሎ አንዱ ደንጋ የጨበጦ ሲያይ ዱርዬው ይፈራል ይርቃል ማለት ነው። ወርቅ ደግሞ ያንን የሚያስፈራ ብለ በዛ ለስደት ዛሬ የሚታዘዝ እብን ጌታ ማለት ነው። ዱርዬ ዱርዬ የአንድ ደንጃን አንስቶ ያዘ። አዎ ያ ዱርዬ ስደት ደግሞ ደንጋን አነስቶ ያዘ ብለ እብን ዘውቱ ወምን ዘሬ ዳንኤል ነቢ ዳንኤል ያየው ደንጋ ማለት ጌታ ነብን ብሎ መስሎታል። እመቤታችን ግብ ብሎ መስሏል። ከጉድጓድ ምን ይገኛል? ደንጋ ግብ ደግሞ እመቤታችን ላይ ጌታ ይወለዳል ሲል ነው። እና ያንን አነስቶ ያዘ ብለ ያን ደንጋ ዛሬ አሰደደ ማለት ነው። እምነ ፍኖ ዘግብፅ ከግብፅ ጎዳና ዮሴፍን ይገለውሰን

እያውህዝ ፍጽመ ዝናመ ክህደት ለሊሁ እያውህዝ ፍጽመ ዝናመ ክህደት ለሊሁ ለሪሁ ዘሳይረ ወንጌል ይከድን እምነት አይካሁ። እሺ፣ አብዛሃ ሉቃስ ደቂቀ ሮሜ የሮሜ ልጅ ሉቃስ የህፃናቶች የዘካርያስ ና የጅጋር ልቅሶን አበዛ። ከዛ ከስም ሀቅ ለኬብሮን ገሊላ ከገሊላና ከኬብሮን በረሃ መከራ በረሃ ያቺ የእጅ ጋር አውሬ እባብ ሰይፍ እጁነቅ ሰው አለች እና የሉቃስ የወንጌል ተለላኪ ሉቃስ እጁነቅ ሰው አለች እና ሉቃስ እልቅሶን አበዛ። እንደሳይረ ወንጌል ይከዱን እምነት አይካሁ ፍሳሽ ዝናም ክህደት እንዳያፈስበት የአንሳር ወንጀልን ከቤቱ ሲከድን ነክሰዋለች ና እልቅሶና በዛ ሰመዛ ባጠሰቅሎ ሲከድን እባቧ በዛ ተሸጉ ጣውላ ያለችው እጁን ላጣ አድርጋ ትበላዋለች ማለት ነው። የሪ ብሎ ይጮሃል፣ ያለቅሳል። ትልቅም ሆነ ትንሽ ሆነ፣ ለወርቅ ደግሞ ዛሬ እጁን በልተዋለች ና ሰይፋ ነቀሰ ብለህ ዛሬ ደግሞ እጁን ሰይፍ ቆርጠዋለች እና ሉቃስ መከራ ተቀበለ እብል አራቀው። የዘካርያስና የጅጋሪ የህፃናቶች ልቅሶ ስም ህፃናቶች የሚያለቅሱት ልቅሶ ህፃኑ ያለቅሳል። ወርቅ ደግሞ ዘካርያስና ጅጋሪ የተቀበሉትን መከራ የተቀበሉትን ሰይፍ ዛሬ ሉቃስ ይቀበላል። እብል አራቀው። ለውቱ ሉቃስ ለወንጌል ተላኪ ሉቃስ። የሉቃስ ነች ስም የሚልላክ ታም ልጌታ ሚልላክ ሰው

ዝናብ እንዳያፈስ ይከድን ወርቅ ደግሞ ወንጌል ሲያስተምር በሰይፍ ተቆረጠ። እብለሃራቀው እድበል አብዝሃ ሉቃስ ደቂቃ ሮሚየ አብዝሃ ሉቃስ ደቂቃ ሮሚየ ብካየ ዘካሪያስ ጊጋር ህፃናት ይሁ ዘበዝኩ እስመ ሀቀለ ኬብር ወን ወገሊላ አርዌ ጊጋር ሰይፈነበልባል ልባል ነሰከት እዴሁ ለውእቱ ጊጋር ለወንጌል ተፈናዊ ይሁ እንዘ ሳይረወንጂ ከድ እምነታይካሁ

እሺ ዘአስቴር አስቴር ሳይዳ እስራኤል ገባይት ሐጻያ ዮስዬ ሐጻያ ሐጻያ ለዮሴፍ መራው የሞት ከመት ኩኖሂ ብሲተ ህይወት ወለሊሃ ታክብሮ በግብት አው ኢየሩሳሌም ዘአስቴር አስቴር እንባቆመሃ እንባቆምን ከፍ ከፍ የምታደርግ የብዙዎች እናት ማርያም የብዙዎች እናት ማርያም

ወላሊ ሀሳም በየሰዓቱ ታከብረው ዘንድ ታገለግለው ዘንድ አጫት። ለሰም ይሁን እንግዲህ ያው ንጉሰ ነገስት አባቱ ንጉስ በደንብ አድርጎ ያችንን ቆንጆ የእስራኤልን ቆንጆ ወደ ተላልቅ ቤት አውጥቶ አጭቶ በወርቅ በሀብት ብዛት ያመጣልታል ማለት። ምን ልትሆነው ምሽትሆ ነው ዘንድ ታገለግለው ዘንድ። ወርቅ ደግሞ ዛሬ ንጉሰ ነገስት ስደት ረሃብ ቆንጆን ላይ ወሴፋጨ ብለ ስደት ዛሬ አስራበው አስቀማው አስቸገረው ዮሴፍን ማለት ነው። እየ ማን ነው የምዞች እናት ማርያም ከፍከፍ የምታደርጋት ኢየሩሳሌም ፈም አንዲት እናት ከፍከፍ የምታደርጋት ወርቅ ደግሞ ያችን ከፍከፍ የምታደርጋት ኢየሩሳሌም ኢየሩሳሌምን የምትወድ የሚወድ ንጉስ ብለህ በኢየሩሳሌም ደግሞ ዛሬ ህዝቦችን አስወጥቶ የሚያሰድድ ስደት ማለት ነው። የበዙ እስራኤል የእስራኤል አባት የሚመርጥ ዳዊት። አዎ የእስራኤል አባትን የሚመርጥ ዳዊት ብለን ለእስራኤል አምላክ የሚሰግድ ዳዊት። ዳዊት ማለት ልብ አምላክ ብለን የምትፈታው ዳዊት ቤል፣ ልብ አምላክ። ያን ደግሞ ሰሎሞን ያለውን ደግሞ መስተሳልም ሲን ተስየም ህሩ ያለውን ደግሞ ህሩይ ብለን የምትተረጉመው ይሄ መተርጉም ስም ነው። አይገባችሁም። አንቀጽ ነው። ስትቀጽሩ ነው የሚገባችሁ እንደገና ዛ አስቴር አስቴር አስቴር ብሄል ልዕልት ይላታል። ይህችም ምትርጉም ስም ናት። ያችን ከፍከፍ የሚያደርጋት የእስራኤል ቆንጆ የእስራኤል ቆንጆን ለዮሴፍ አጭ ቆንጆ ላይ የምንወጣ ርሃብ እስራኤል ተርበዋል። በባቢሎን በስደት ብዙ ጊዜ በረሃብ ተቸግረዋል። ያችን ረሃብ ለዚያጨለት ብለዛ ረሃብ መከራ አሳየው ዮሴፍን ማለት ነው ምሽት ትሆነው ዘንድ ሰ ምሽት ትሆነው ዘንድ ወርቅ ደግሞ ያች ዛሬ ምሽት እንደምታገለግለው ረሃብ ደግሞ ማታ ማልዳም እንደሱ አብራ ተከትላ ሌትም ሲተኛለች አንጀቱን ስትበላው ታድራለች። ቀንም ስትበላው ትውላለች። እንደ ምሽት አብራ አገለገለችው ማለት ነው። ወለሊያ ታክብሮ እሷም ታገለግለው ዘንድ አዎ፣ ሰም ምሽት የምትፈለግ እንድታገለግለው ሰርታ እንድታበላው ጓደኛ ጋር እንድታከብረው እንድታስተካክለው ነው። ደግሞ ዛሬ ይችላል እንኳን ከጓደኛ ከግብፃውያን ጋር አስተዋወቀችው ማለት ነው። ግንበል ኢየሩሳሌም ዘአስቴር አስቴርን እንባቆምሀ ማርያም ሰሎሞን ንጉሰ ነገስት ስደት አብርሃም ህዝብ እስራኤል እንተስየም ዳዊት ዘአስቴር አስቴር

በወፍ እነዚያ ጥበበተኝ ስደቶች በወፍ ያመልካሉና፣ ይጠበብ ወትረ በወፈ ገዳም ቅድስት ጥበብ ረሃብ ዘሮቤል፣ ሊቀ ነቢያት የነቢያት አለቃ ሮቤል፣ የሮቤል ጥበብ ረሃብን በወፍ ላይ እነዚያ ሊቃውንት ጥበበኞች ይራቀቁባታል። ሰም ያው እንግዲህ በወፍ ወፍ ሲጮህ አይቶ ጎዳና ሲወጣ፣ አይ ዛሬ አይቀናኝ ወይም ይቀናኝ ነው። የወይ ይች ወፍ ብዙ አምልኮት አለ። በወፍ ላይ የሚሰሩት ስራ እና በወፍ ወፍን እያዩ በወፍ ያመልካሉና ብላል። እነዛ ስደታ ሊቃውን ሰም በወፍ ያመልካሉ። ምክንያቱም ይች ወፍ ክፉ ናት፣ ይች ወፍ ጥሩ ናት። ዛሬ ወፍ ነፍቶባል፣ አትሂድ፣ ዛሬ ደግሞ ይችናትና ሂድ፣ የሚባል ብዙ ነገር አለ። ሰም ወርቅ ደግሞ ዛሬ ስደታት በወፍ ያመልካሉና ብልሃል። ስደታት ደግሞ ዛሬ ወፍ እመቤታችንን ይዘው ይበራሉ ማለት ነው። ይጠበብ ወጥረው በወፍ ገና ያን ጥበብ ረሃብን በወፍ ይራቀቃሉ። ሰም እያራቀው በወፍ ላይ የሚደረገው የሚደርሰውን ነገር እየተከታተሉ ያራቀቃሉ ማለት ነው። ወርቅ ደግሞ ዛሬ ረሃብን በመቤታችን ላይ ለቀቁባት ብለው ራቀው።

ይሁሩ ግብጽ ግብጽ ዘገት ይሁሩ ግብጽ ግብጽ ዘገሪላ ይሁሩ ግብጽ ግብጽ ዘገሪላ ስመተወስዶ ወሙ ወሙ ግብጽ ግብጽ ሰረገላ ተርላ ለተድና ያ መሳፍንት ያለ መኳንንት ያለ ግብጽ የግብጽ ሹማምንቶች ጽምና ረሃብ መኪናን ይጠብቃሉ። ግብፅ ወደ ግብፅ ወደ ግብፅ የገሊላ ጣምቶን ግብፀ ወደ ግብጽ ወደ ግብጽ ይሄዱ ዘንድ ሰረገላን ይጠብቃሉ። ስመ ተወስዶ ወሙል ወሙ ግብጸ ግብጸ ወደ ግብጽ ወደ ግብጽ ያቺ የደስታ መኪና በደስታ ወደ ግብጽ ወደ ግብጽ ተወስዳቸዋለች እና ይጠብቃሉ። ለሰብ ወደ አንድ ሀገር፣ ወደ ጎንደር፣ ወደ አዲስ አበባ፣ ወደ ጉራጌ በቃ ወደ መተማ፣ ወደ ሶማሊያ የሄዱ መኪና እየጠበቁ ይንቀሳቀሳሉ ማለት ነው። ወርቅ ደግሞ ዛሬ ወደ ግብጽ ይሄዱ ዘንድ መኪናን ይጠብቃሉ ብለህ፣ እነዚያ መኳንንት ሰም ወደዚያ ይሄዱ ዘንድ። ወርቅ ደግሞ ዛሬ ጽምና ረሃብ በግብጽ እመቤታችንን እየጠበቁ ያርትሯታል፣ ያሰቃዩዋታል። የተሞነቀን እያዩ እያዩ ይነድፏታል ማለት ነው። ያቺ የተድላ መኪና በተድላ ወደ ታደርሳቸዋለች። ሰም ተሳፍረውባት ሲሄዱ በደስታ ነው። መኪና ገብቶ ሰዎች ን እያዳመጠ ይሄዳል ማለት ነው። ወርቅ ደግሞ በደስታ ደስታ ደርሳለች እና በደስታ ወጣ፣ እሷ ተርባ አለምን አዳነች ማለት ነው። ሄድበል ምንዳብየ ወጽም መኳንንቲሃ ምንዳብየ ወጽም መኳንንቲሃ ለግብጽ ያቅም ሰረገላ ይሁሩ ግብጽ ይሁሩ ግብጽ

ደነገጠ በዛ በጎዳነው ባብ አይቷልና ደነገጠ። እንዘበልቡ ይሰሀብ በዛ በአምላክ ወንጀል ጎዳና በልቡ እየተሳበ እባብ ሰይፍን አይቷልና ደነገጠ ሰብ ህፃኑ እንግዲህ በዛ ባቡ ሲንቀሳቀስ ያየነ ዋአብዬ አብዬ እምዬ እያለ እየጮኸ ወደዛ ይሄዳል ማለት ነው እየበረረ ወርቅ ደግሞ ዛሬ ሰይፍ እባብን አይቷልና ሉቃስ ደነገጠ ብለ ዛሬ ሉቃስ በሰይፍ ተቆረጠ ማለት ነው ከይሲ ብሎ ባብ ብሎ ሰይጣን ነው ሰይጣን ያስነግጣል ምንም ስሙ እባብ ይሁን እንጂ ሰይጣን ነው የሚመሰልበት። እንዘ በልቡ ይሰሐብ በዚያ ደግሞ በልቡ እየተጎተተ ሲሄድ ያየው እንደሆነ አንድ ያወር ይላል ማለት ነው። ወርቅ ደግሞ ዛሬ በልቡ ሲጎተት አይቱታል እና ሰይጣን ተመስሎ ሲመጣ አይቷል እና በሰይጣን ዛሬ ተመስሎ አስቆረጠው ሉቃስን ብል አራቀው። ሂድ በል። ደንገጸ ሉቃስ ደቂቀ ደቂቁ ለሙሴ እስመ ርእየ መልእልተ ፍኖቱ ሰይፈሜሎስ ከይሴ እንዘበልቡ ይስሐብ ላዕለ ፍኖቱ ለአውሴ እመረከቦ እ መረከቦ ለሉቃስ ወሬዛ ሰይፈነበልባል ብእሲ መረከቦ ለሉቃስ ወሬዛ ሰይፈነበልባል ብእሲ የማነ እዴሁ ፀበጠ ላዕለ ፍና ሞቱ ገያሲ እ መረከቦ ለሉቃስ ሉቃስ ጎልማሳን ሰይፍ ሰውዬ ቢያገኘው የማነ እዴሁ ፀበጠ ጸበጠ ቀኝ እጁን ሰላም አለው ጨበጠው ላዕለ ፍኖቱ ገያሲ የሚገሰግስበት ሞት ጎዳና በሞት ጎዳናው ላይ ቀኝ እጁን ያዘው። ለሰም እንግዲህ ያው በጎዳና የሚተዋወቁት የደረሰ ነው። አንተ እንደምን ነህ? ሰላም ነህ? ጨበጥ ያደርገዋል ሰላም ታስጠኝ ይልና ሰላም ይለዋል ማለት ነው እጁን። ለወርቅ ደግሞ ዛሬ እጁን ጨበጠው፣ ለዛሬ ደግሞ ቀኝ እጁን ቆረጠው፣ ሰይፍ ብለ አራቀው በዛ በሚገሰግስበት ጎዳና በጎዳናው ላይ ሰብ በጎዳናው ነው የሚጨብጠው። ወርቅ ደግሞ በሰይፍ ዛሬ ተቆርጦ ይሞታል። ሉቃስ ብለ አራቀው እድበል መረከቦ ለሉቃስ ወሬዛ ሰይፈ ነበልባል ብእሲ የማነ እዴሁ ጸበጠ የማነ እዴሁ ጸበጠ ላዕለ ፍና ሞቱ ገያሲ። አዎ እንግዲህ ይሄ ነው። ጠበቅ አድርጋችሁ ብዙም